ተውፊቅ መልካም ዜና ተሰማ። ተውፊቅ እንግዲህ ይህን ሶስት ወር አራት ወር እንግዲህ በጣም ጠፍቶ ነበር። እንዲሁም ብዙዎቻችን የወታደራዊ ዩቱበሮች የት ሄዱ እነ ለምለም እንዴት ዝምታቸውን ሰበሩ ብዙዎቻችን የወሎ ዩቱበሮችስ እንዴት ዝም አሉ ልዩ ኔራትን ሰርቼ ነበር። ዛሬ ግን እሱ ኮሚኒቲ ላይ እንግዲህ ፖስት አድርጓል ወይም ማሳውቋል ማለት ነው። ስለኔ ስለተጨነቃችሁ፣ ስለኔ ስለጠይቃችሁ በጣም አመሰግናሉ እና በቅርቡ ወደና ከእናንተ ጋር እቀላቀላለሁ ብሎ በራሱ እንግዲህ ፖስቷል ማለት ነው። እኛ ምንፈልግ ሲሆን ይህን እንኳን እንደኔ አሁን እንግዲህ ብዙዎች ዛሬም እንደዚህ ኢትዮጵያ ላይ ተመቻችለው እና ምንም አልሆነም አልታሰረም፣ እንደዚህ ሲባል ነበረ። ግን ደግሞ አንዳንድ ሰዎች ደግሞ ስንሰማ ታስሯልኝ እስር ቤት ነው የሚባል ነገር ወሬ አለ። እሱም እንግዲህ ሁሉም ነገር አልሃምዱሌላ እመለሳለሁ ብሏልኝ፣ እኛም እንጠብቀዋለን። እንግዲህ ተውፊቅ ብዙ ጊዜ ጠፍቶ ነበረ። ተውፊቅ በጣም የድሆችን እናም ሲያብስ ይመስለኛል በተለይ የኮረና ጊዜ የወሱ ብዙ ጊዜ ታወቃችሁት። ተውፊቅ እንደ ሌሎች ዩቱበሮች ተውፊቅ እንደዚህ ሰርተዋል፣ ተውፊቅ እንደዚህ አድርጓል ሲባል ሀይር ሲሰራ ወይም በጎ ስራ ሲሰራ እንትን አይልም። የሆነ በቃ ስሙ እንዲገንበት ወይም ስሙ እንዲወጣለት አለት አይፈልግም። አሁን ላይ ይሄን ነገር ነው በጣም ነው የወደድኩለት። እና ቤተሰቦች እንግዲህ በተውፊቅ የተጨነቃቸው የተጠበባቸው፣ እንኳን ደስ አላቸው ብዬ ያለሁኝ እንግዲህ በቅርቡ በዚህ ሳምንትም ሆነ በዚህ ወርም ሆነ ምንም ሆነ እንደሚመለስ ራሱ ተናግሮ አሉኝ እላቸዋሉ። ይሄ በራሱ አንድ መልካም ዜና በጣም ደስ ይሆናል። አንድ ሰው ግን የሆነ ሰው ሲጠፋ ለምንድነው አብሯቸው ቆይቶ አብሯቸው ሲበላ ሲጠጣ

እና በጣም ነው የገረመኝ። እና ሰው በቃ እስካላችሁ ድረስ ነው የሚያግዛችሁ፣ ከሌላችሁ የላችሁ ማለት ነው። ከሸሻችሁ በቃ ሸሻችሁ ነው። እና ቤተሰብ ከዚህ ደግሞ አዲስ ሰብስክራይብ፣ ላይክ እያደርጋችሁ ወይም አበርታችሁ ያመሰግናሉ።